መጥቻ መጥቻለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የልጅ ፋፊ ቤተሰቦች እንዴት ናችሁ ሰላም ናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላ እንዱም ክርስቲያን ወገኖች ሰላም በያለው ሀገራችንን ማላ ሰላም ያደርግልን ዛሬ ጅላችሁ በጣም ታሪክ እና ፈጣን የሆነ ነጻ ሸበካ ላሳያችሁ ነው ለሁሉም ሀገር ነው ይሄ የሚሰራው ማለት ነው ሳውዲ አረቢያ ሞባይል በነጻ ይሰራል። ዘይን በነጻ ይሰራል። ጫዌይ በነጻ ይሰራል። ሊባራ በነጻ ይሰራል። እቅጣ በነጻ ይሰራል። ሰላም በነጻ ይሰራል። ሳውዝ አፍሪካ በነጻ ይሰራል። ኳተር በነጻ ይሰራል። ጆርዳን በነጻ ይሰራል። ኮዌት በነጻ ይሰራል። ዩኬ በነጻ ይሰራል። ጀርመን በነጻ ይሰራል። ዱባይ በነጻ ይሰራል። ኢትዮጵያ በነጻ ይሰራል። ሱዳንም በነፃ ይሰራል። እነዚህ ሀገር ያላችሁ ያለ ምንም ካርድ ይሰራል በነፃ ማለት ነው። ሁላችሁም አውርዳችሁ ተጠቀሙበት። ሙሉ አከፋፈቱን አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ማየት ማመን ነው። መጀመሪያ ለልጅ ልጅ ፋፊ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዱ፣ የደወል ምልክቱን በመንካት ቤተሰብ የሆኑ የተለያዩ ቪዲዮዎችን በመለቀበት ሰዓት በፍጥነት ይደርሳችኋል። ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ በኮሜንት ላይ አስፍሩልኝ። አሁን ቀጥታ ወደ ፕሮሰሱ ነው የምንሄደው ማለት ነው። መጀመሪያ አቡን ዳውንሎድ እናደርጋለን፣ ጎግላችን ውስጥ ገብተን ማለት ነው። ይሄንን ቪዲዮ በትክክል ያየ ተጠቃሚ ይሆናል። በትክክል ከላየ ተጠቃሚ አይሆንም ማለት ነው። እስቲም ኦሮ ብላችሁ ሰርች ቦታ ላይ ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። እኔ የማደርገውን ተከትላችሁ ሄዳችሁ አውርዳችሁ ተጠቀሙበት። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ እኔ የጻፍኩትን ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። እስክሮን እስክሮን ታደርጉታላችሁ፣ ወደላይ ላይ ሳብ ሳብ ታረጉታላችሁ። ከዛ አንስታል ብሎ የሚመጣላችሁን ትነኩትና አንስታል ብላችሁ አቡን ዳውሉ ደርጋችሁ ከፍታችሁ ተጠቀሙበት ማለት ነው። ይሰራል። መቶ በመቶ ነው የሚሰራላችሁ እንጂ አይሰራ ማትበሉ። መጀመሪያ ቡን አውርዳችሁ ከፍታችሁ ሞክሩ ማለት ነው እና ይሰራል። በጣም ሀሪፍና ፈጣን የሆነ ሸበካ ነው ማለት ነው። እንዲሁም ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ይመቻችሁ።